ክብር ሁሉ ለእግዚአብሔር ይሁን። የረዳን ጌታ ይባረክ። ለዚህ ቀን ያደረሰን የእስራኤል ቅዱስ ስሙ የተባረከ ይሁን። ዛሬ ደግሞ አዲስን ቀን እግዚአብሔር ሰጥቶናል። ክብር ሁሉ ለእግዚአብሔር ይሁን። እስኪ በእጆቻችሁ ለዚህ ጌታ ክብር ታመጣላችሁ። ሀሌሉያ ይገባዋል ኢየሱስ። ሀሌሉያ ኢየሱስ ክርስቶስ ጌታ ነው። እግዚአብሔር አምላካችን ወንድማችን አገልጋይ ቃለአብን ስለረዳው እግዚአብሔር የተባረከ ይሁን። ሰው እግዚአብሔር ካልረዳው ወደ መከናወን አይመጣም ወደ መጨረስ አይመጣም። የረዳው እግዚአብሔር ስሙ ለዘላለም ይባረክ። ከዚህ በፊት የኤፌሶንን መጽሐፍ እግዚአብሔር በረዳው መጠን ከነ ማብራሪያው አቅርቦልን ነበር። አሁን ደግሞ እግዚአብሔር እንደገና በቸርነቱ ቆላሲያስንና ፊሊሞናን እንደገና እንዲጽፍ እግዚአብሔር ረድቶታል። የእግዚአብሔር ስም ለዘላለም የተባረከ ይሁን። በዚህ ደግሞ የእሱን ደስታ ለመካፈል የመጣችሁ አገልጋዮች፣ እረኞች፣ መጋቢዎች እንኳን ደህና መጣችሁ ማለት እፈልጋለሁ። ክብር ሁሉ ለኢየሱስ ይሁን። ጥቂት ከኔ ጋር ደግሞ ጌታን እያመሰገንን እንጸልያለን። ምንም የመጽሐፍ ምርቃት ፕሮግራም ቢሆንም የእሱን ደስታ ለመካፈል ቢሆንም በዚህ ደግሞ ያለውን ንጉሱን ከፍ እያደረግን እንጸልያለን። የእረኞች አለቃ የሆነው ጌታ በዚህ አለ፣ ምክንያቱም በስሙ ተሰብስበናልና ሁለትና ከዛ በላይ ሆነን ስንሰበሰብ ጌታ በመካከላቸው እሆናለሁ ነው ያለው። ስለዚህ ጌታ በዚህ አለ። እንግዳችን፣ ትልቁ እንግዳችን የናዝሬቱ ኢየሱስ በዚህ ጉባኤ መካከል አለ። ክብር ለእግዚአብሔር ይሁን። ስለዚህ እግዚአብሔር እንደሚናገረው ሰው በእግዚአብሔር ፊት ውድ የሆነውን ነገር ለመስበር እንደመጣ ሰው ሆነን አጠገባችን ያለውን ሰው አናይም፣ ሁኔታን አናይም። እድል የሰጠን እግዚአብሔር ነው። ጌታን እንባርካለን፣ አንደበቶቻችንን ከፍተን ሃሌሉያ ራጋዱ ሳክላሃቼንያ ማክሩ በአዲያናሞስ እንግዳ በቤታችሁ ሲመጣ አቅማችሁ በፈቀደው መጠን ጎንበስ ቀና ብላችሁ ታስተናግዱታላችሁ። የክብር እንግዳችን የናዝሬቱ ኢየሱስ በዚህ አለ። ሃሌሉያ ከሁሉ የሚበልጠው የእረኞች አለቃ የሆነው እንግዳ በዚህ ቤት አለ። ስሙ ይባረክ። ስለዚህ መንፈስ ቅዱስን እየባረክ ነው። እሱንም የረዳው እኔና እናንተንም የረዳን እግዚአብሔር ነው። እሱ ባይረዳን ኖሮች እንቀናናይም የረዳን እግዚአብሔር ነው። በጉልበታችን አልሆነም፣ በጽድቃችን አልሆነም። የረዳንን ጌታ እየባረክን ሃሌሉያ እንጸልያለን። ጥቂት ደቂቃ እንጸልያለን። ኢየሱስ ያድናል። ሻካቶሪያናማሀሲክላሃዱባ ጸሎት ህይወታችን ነው። ፕሮግራም ማስጀመሪያ አይደለም። መግቢያ መውጫ አይደለም። አምላካችንን የምንባርክበት የምንነጋገርበት እድል የሰጠንን ጌታ እያመሰገን ነው። እንጸልያለን። ዋክላሀዲጋሶፕራጄንያኮቫዲያናሞስ ያውደው ይሄንን ቤት ስበሩለት ውድ የሆነውን ነገር አንደበቶቻችንን ከፍተን ክብራችን እግዚአብሔር ነው። ውበታችን እግዚአብሔር ነው። ዝርግፍ ጌጣችን እግዚአብሔር ነው። በሱ በሱ ፊት አናድግም በሱ ፊት አንኮፈስም። እግዚአብሔር አምላካችን እንደረዳው ሰው አንደበቶቻችንን ከፍተን ክብር የምንለው ጉዳይ የለም በዚህ ቦታ ክብራችን እግዚአብሔር ነው። ስለዚህ እግዚአብሔርን እያመሰገናችሁ እንድትጸልዩ ጠይቃችኋለሁ። ላባሃቼኒያ ማትሮሎቮቼኒያ ማሃዲጋንታ እንግዳ ቢመጣ ለጥቂት ደቂቃ ነው፣ ውልቅ ብሎ ደግሞ ይሄዳል። ከኛ ጋር ሊኖር በውስጣችን ያደረው መንፈስ ቅዱስ እሱ አምላካችን ነው። መኖሪያን በእኛ ውስጥ አድርጓል። ክብር ለእግዚአብሔር ይሁን። ሺላአዶ ሴክላ ጄኒያ ማክራሃ ዲቫኒያ ሞስ እንዲሁ በጸሎት መንፈስ እያለን ከእግዚአብሔር ቃል አነባለሁ። የምትችሉ እግዚአብሔር የረዳችሁ ጤና የሰጣችሁ ሰዎች ለዚህ ቃል ክብር ብትቆሙ ደስ ይለኛል። ከደከማችሁም ችግር የለም ትቀመጣላችሁ። ለቃሉ ክብር ግን ተነስተን ይህንን ቃል አነብና በጸሎት መንፈስ ሆነን እንጸልያለን። ጸሎታችንን እንቀጥላለን። ሀሌሉያ! በኢየሱስ ክርስቶስ ስም አነባዋለሁ። ዘካርያስ ምዕራፍ አንድ ከቁጥር 25 ጀምሮ አነባለሁ። ዘካርያስም የአገልግሎቱ ወራት በተፈጸመ ጊዜ ወደ ቤት ተመለሰ። ከዚህ በኋላ ሚስቱ ኤልሳቤት ጸነሰች፣ አምስት ወራት ራሷን ሰወረች። እርሷም ጌታ በምሕረቱ ነቀፌታዬን ከሰው መካከል ሊያስወግድልኝ ተመልክቶ በዚህ ጊዜ ይህንን አድርጎልኛል አለች። ኢየሱስ ያድናል። ቀጥዬ አልፌ 57ን አነባለው። የኤልሳቤትም የመውለጃዋ ቀን ደረሰ፣ ወንድ ልጅም ወለደች። ጎረቤቶቿና ዘመዶቿ ጌታ ታላቅ ምሕረት እንዳደረገላት ሰሙ፣ የደስታዋም ተካፋዮች ሆኑ ይላል በዛኛው ትርጉም። ይሄ አዲሱ ትርጉም ነው የማነባው። ጌታ ምሕረቱን እንዳገነነላት ምን አደረገ ይላል ሙ ይላል። ኢየሱስ ጌታ ነው። ይች ሴት እንዴት እንዳለፈች የምታውቁት ታሪክ ነው። በነቀፌታ ውስጥ በመካንነት ውስጥ ያለፈች ሴት ናት። ነገር ግን አንድ ቀን እግዚአብሔርን በመፍራት በቅድስና በጽድቅ እያገለገሉ ቤተ መቅደስ ውስጥ እያጠኑ እያለ እግዚአብሔር የምስራችን ይዞ መጣ። ሃሌሉያ

ስለዚህ የሰማው ነገር አስደነገጠው፣ ዱዳ እስኪሆን ድረስ ማመን አቃተው። ሃሌሉያ። መልካም የምስራችን እግዚአብሔር ወደነሱ ቤት አመጣ። ስለዚህ ስለ እግዚአብሔር ምሕረት እያሰባችሁ እግዚአብሔርን እንድታመሰግኑ ዘምጠይቃችሁ የእግዚአብሔር ምሕረት የሚሰማ ነገር ነው የሚያደርገው በሕይወታችሁ ሰሙ ይላል። ሃሌሉያ። የእግዚአብሔር ምሕረት ጎረቤቶቿና ዘመዶቿ ነቀፌታዋ እንደተነሳ፣ ለዘመናት የተሰደበችበት ስድብ መካንነቷ እንደተነሳ በሩቅ ያለው ሰማ ይላል። የሚሰማ ነገር ከምህረቱ የተነሳ ይሆንላችኋል። የእግዚአብሔር ምህረት የበዛለት ሰው እንደዚህ ነው የሚሰማለት። መርዶ አይደለም የሚሰማው በእናንተ ሰፈር፣ ውድቀት አይደለም የሚሰማው። መነሳታችሁን እግዚአብሔር እንዲሰማ ያደርገዋል። ስለ እግዚአብሔር ምህረት ሲ ጌታን እየባረካችሁ ጸልዩ። አቺ ከሞሳንተኪ ባህዶስያ ይሄ ቤተሰብ የተሰደበበት የተነቀፈበት ብዙ ነገር አለ። ነገር ግን የእግዚአብሔር ምህረት ከዚህ ነገር አወጣቸው። ሃሌሉያ ዛሬ ለእናንተ ያለኝ መልእክት ይሄ ነው። የእግዚአብሔር ምህረት ይገንላችኋል። በቤታችሁ የገነነው ምን እንደሆነ አላውቅም። ያንን እግዚአብሔር ያስወግደዋል። እግዚአብሔር ነቀፌታን አስወጋጅ አምላክ ነው። ሀቺካ ሉባ አቼንታ ኪባ ሃዱና ማስያኖቫ ሃሌሉያ ምህረት ይደረግልናል። ነቀፌታችን ይወገዳል። ስድባችሁ ይወገዳል። ማቺካ አመስግኑት። እዚ ስለ እግዚአብሔር ምህረት፣ የእግዚአብሔር ምህረት ይገናል። ወገኖቼ፣ ምን ይሆን የገነነው በእናንተ ሰፈር? ገኖ እየተሰማ ያለ ጠረን ያወጣ ነገር ምን ይሆን? ገነነ፣ በቤቴ በረታ እያላችሁ ያላችሁት ጉዳይ እግዚአብሔር በዛ ጉዳይ ላይ እንደ ኤልሳቤት ምህረቱን ያገንላችኋል። ዋቻኪያሞስ ይላዲጋ ሳቱባ አንዳንድ ሰው ቤት በሽታ ገኗል። አንዳንድ ሰው ቤት ነቀፌታ፣ አንዳንድ ሰው ቤት መካንነት ገኗል። በዚህ እነዚህ ቤተሰቦች ላይ በፍርሃት በቅድስና እግዚአብሔርን አገልግለዋልና የእግዚአብሔር ምህረት ከቅርብ እስከ ሩቅ ድረስ ገነነላቸው ይላል። ሃሌሉያ። ምህረቱ ሲገን ታገለግለዋለህ። ምህረቱ ሲገን አድራሻ ይቀየራል። ምህረቱ ሲገን መጠሪያ ይቀየራል። የእግዚአብሔር ምህረት አይለያችሁ። ላሱኢላዲጋንታ ሪባ ሶኮፕራሃቼንያ እንቅፋታችሁን ያነሳዋል። የእግዚአብሔር ምሕረት ማሮባ ቼንያሳ እግዚአብሔር በምሕረቱ የሚከልል አምላክ ነው። ይለሩባ ቼንያሶ ፕራሃ ዲጋ ሃሌሉያ ደስ አላቸው ይላል። ሰሙና ደስ አላቸው። ከዚህ በፊት ልጅ እንዳልተወለደ ሰምተዋል እስከ እርጅና በዛ ቤት የሚስቅ የሚቦርቅ ነገር እንደሌለ ሰምተዋል። የበታችነት ተሰምቷቸው አንገታቸውን አቀንቅረው እግዚአብሔር ቤት ደፋ ቀና እያሉ ነው። አንድ ቀን ግን አለ፣ የጊዜው ባለቤት ቀን ቆጥሮ ይመጣል። ሃሌሉያ! ለቅሷችሁ ብቻ አይሰማም፣ አለማግኘታችሁ ብቻ አይሰማም፣ ብቸኝነታችሁ ብቻ አይሰማም። ደግሞ እግዚአብሔር አነሳው የሚባል ነገር በአንተ ሰፈር ይሰማል። ቻቲያ ሶባ አሊቬኒያ ካባንታ እንደ እግዚአብሔር ቃል የምትቀበሉት ከሆነ በአንተ ቤት ይሄ ይሆናል። እንደ ሰው ቃል አይደለም። ጳውሎስ አለ እምትሰሙትን ቃል እንደ እግዚአብሔር ቃል ስትቀበሉት ይሆንላችኋል እንዳለ። የሰው ቃል አይደለም፣ ይሄ የእግዚአብሔር ቃል ነው። የእግዚአብሔር ምህረት ከህይወት ይሻላል ይላል። የሚሻለው ነገር ወደ አንተ ቤት ይግባ። የተሻለው ነገር በምህረቱ ወደ ቤት ይግባ። ቱራ አጀንታ ኪባ አቶሲያ ወራቲቬኒያ ኮባ እግዚአብሔር በሚፈሩት ላይ ምህረቱን አጠነከረ ይላል የእግዚአብሔር ቃል። ፔላ ሹካቲ ቬኒያሳ ሉባ አቸኒያ በህመማቹ ላይ የእግዚአብሔር ምህረት ይጠንከር። ማሲላ ቮኒያ ፔላ ዲያኖስ ጌታ በተመለከተበት ወራት አለች። እግዚአብሔር አለው የሚመለከትበት ወራት። ማሎሲ ካቫንታ ኪያኖሲያ ስመለከታቹ ነቀፌታ ምን ይሆናል? ይወገዳል። እግዚአብሔር ያስወግዳል። ያስነከሰህን ያስወግደዋል። የጎዳህን ያስወግደዋል። እግዚአብሔር የተመለከተበት ወራት ነገር ያው እንደሆነ አይቀጥልም። ያው እግዚአብሔር ምስክር አልቀጠለም። በእነ ኤልሳቤት ቤት ተቋረጠ። ኢየሱስ ጌታ ነው። ማካቶቼን ያሳኪባ ሲያገለግሉት ቆዩ፣ ሲያጥኑለት ቆዩ። መቆየት ዋጋ አለው እንዳይመስላችሁ ወገኖቼ ዳዊት እንደዚህ አለ። ቆይቼ እግዚአብሔርን ምን አልኩት? ደጅ ጠናሁት። ቆይ ተሃል ቤቱ፣ ቆይ ተሃል እያገለገልክ ቆይ ተሃል በጾም ጸሎት ቆይ ተሃል ጌታን እየፈራህ። ዘንበል ይላል እግዚአብሔር። ቆይቼ አለ። ቆይ፣ አሁንም ወንድሜ እጅ አትስጥ፣ ለጠላት እጅ አትስጥ፣ ለሁኔታ እጅ አትስጥ። ግራና ቀኛት፣ ቆይ፣ በቤቱ ቆይ። መሰዊያህ ላይ እግዚአብሔር ይመጣል። ሃሌሉያ

በሰውም በእግዚአብሔር ፊት የቆምነው በዚህ ምሕረት ነው። ጄንያስ ሪካቶባ ጄንያስ እናክብርሃለን። እግዚአብሔር ሆይ መሃዲ ጋንታ ሱ ያከበሩትን ያከብራል። የሚንቁት ደግሞ ይናቃሉ አለ። ይህ አይሆንልኝም ጠብቀኸው ደጅ ጠንተህ፣ ያንተ ነገር አይሆንለትም። እግዚአብሔር አክብረው እንጂ እስከ መጨረሻ ሂድ እንጂ እጠን እንጂ ኢየሱስ ጌታ ነው። ያንተ ነገር እግዚአብሔር አይሆንለትም፣ ዘንበል ይላል። ቺላአዶስ ያኪባሃዶኒ ያኪባሃዶስ እናከብርሃለን፣ ጌታ ሆይ ስምህ ይባረክ። አንድ ቃል ደግም ያነባለው እዛው ሉቃስ 14 ላይ ቺካቶ ሴሌቬኒያ ማንታ ክሉዳኒያሞስ ስለ እግዚአብሔር ምህረት እየተደነቃችሁ እስኪ ባርኩት በቤታችሁ ስለበዛው ምህረት በዘራችሁ ላይ ስለበዛው ምህረት፣ ጠላቶቻችሁ እልል ያላሉባችሁ ይሄ ምህረት ደግፏችሁ ነው። ወደቀ ተቀበረ ሲል ምህረቱ ብድግ አደረገን። ሃሌሉያ። መልካምን ቀን የሚያይ ሰው ምህረት የበዛለት ነው። ብር ያለው ሰው አይደለም፣ ምህረቱ የበዛለት ሰው። ሃሌሉያ። አዋጅ ይገለበጥለታል። ማካቶባ ጄኒያስ ስም መንፈስ ቅዱስ ስም ይባረክ። አላባ ሀዳጋ ሶብራ ጄኒያሳ ክብር ላንተ፣ ክብር ላንተ ለረዳህን ምህረትህን በእኛ ላይ ስላደረክ በአገልግሎታችን በሕይወታችን ላይ ስላደረግከው ምህረት ስም ይባረክ። ማላዶኒያ ኬቫሳ ኮባ ባርኩት እስቲ። እግዚአብሔር እድል እንደሰጠ ሰው ዝም አትበሉ። በእግዚአብሔር ፊት ነፍሳችሁ የምትለው ነገር ይኑር። ይሄንን ጌታ ሊቀበላችሁ ሊያሸተው በዚያ አለ። በቃ ጌታ በዚያ አለ ወገኖቼ ኢየሱስ ጌታ ነው። ራባአቼንያ ሎቫንታኪ ማዶስያ ስም ይባረክ። ብዙ ክብር ላንተ ይሁን። እንደዚህ ይላል መጽሐፍ። ከእናንተ አንድ ሰው ህንፃ ለመስራት ቢፈልግ መደምደም አለመቻሉ በመጀመሪያ ተቀምጦ ዋጋውን የማይተምን ማን ነው? መሰረቱን ጥሎ መደምደም ቢያቅተው ያዩት ሁሉ ይዘባበቱበታል። እንደዚህም ይላሉ፣ ይህ ሰው ማነጽ ጀምሮ ነበረ መደምደም ግን አቃተው ይላሉ። ይህን ቃል እያነበብኩ አንድ ነገር ወደ ውስጥ ይመጣ ነበር። ማለት እዚህ ቦታ ላይ አንድ ሰው አለ። ጌታ በምሳሌ ሲናገር ህንፃ ለመስራት ቢፈልግ የሆነ ነገር ቢጀምር አለ። እሚያዩት ደግሞ በዙሪያው ሰዎች እንዳሉ ይናገራል። እና የሚጠባበቁት ሰዎች አሉ። ጨረሰ አልጨረሰም፣ ህንፃውን ሰራው አልሰራም እያሉ የሚጠባበቁ ሰዎች ነበሩ። ይሄን ይነግረናል። እና ባይጨርስ የጀመረውን ነገር በዙሪያው የሚያዩት ሁሉ ይዘባበቱበታል። ምን ብለው ይሄ ሰው ጀምሮ ነበረ፣ ነገር ግን መጨረስ አቃተው ይላሉ። ከጌታ ጸጋ የተነሳ አቃተው አንባልም። አሜን። ኢየሱስ ጌታ ነው። የጀመርነውን ነገር በእግዚአብሔር ጸጋ እንጨርሳለን። ኢየሱስ ክርስቶስ ጌታ ነው። ሊያፌዙበት፣ ሊዘባበቱበት ጀመረ ይላል። እግዚአብሔር ከእንዲህ አይነት ውርደት እግዚአብሔር ህዝቡን ይታደጋል። ጀምረን የምንጨርስበትን አገልግሎታችንን ህይወታችንን ከጌታ ጋር የጀመርነውን ጉዞ በእግዚአብሔር ጸጋ ጀምረን እንጨርሳለን ለምን ሲባል እግዚአብሔር ለመዘባበቻ አሳልፎ አይሰጠንም ጀምሮ ነበር አሉ ነገር ግን መደምደም ቢያቅተው ይዘባበቱበታል እግዚአብሔር የጀመርነውን ነገር እንድንጨርስ ይረዳናል አሜን ያስጨርሰናል ክብር ለእግዚአብሔር ይሁን። አቃታት እኮ አቃተው እኮ ሲሉ ሰዎች እንድንሰማ እግዚአብሔር አይፈልግም። የምንጨርስበትን አቅም ግን መለኮት ይለቅልናል። ስለዚህ በእምነት ሆነን እግዚአብሔር ሆይ የጀመርኩትን ህይወት፣ የጀመርኩትን ቢዝነስ፣ የጀመርኩትን አገልግሎት እጨርሳለሁ። እግዚአብሔር የሚያስጀምር ብቻ አይደለም የሚያስጨርስም አምላክ ነው። ለዚህ ነው ሐዋርያው ጳውሎስ ሃይማኖቴን ጠብቅ ያለው ሩጫውን ደግሞ ጨርሻለሁ፣ አለ። እግዚአብሔር ከሚጨርሱት ወገን ያድርገን። መጀመር ቀላል ሊሆን ይችላል። በእግዚአብሔር ጸጋ ግን መጨረስ ይሆንልን። ማክሩለ አጄኔ ኬቮን ታኪያሞስ አያቅታችሁም። አሜን። የትኛውም ነገር የጠላት ከበባ ሊኖር ይችላል፣ አውራቂስ ሊኖር ይችላል። እግዚአብሔር ከእናንተ ጋር ካለ ግን ትጨርሱታላችሁ መደምደም ትጀምራላችሁ። ኢየሱስ ጌታ ነው። ድምድማቱ ጋር እግዚአብሔር ይወስዳችኋል። ይሄ ሰው ተነስቶ ነበር አቆመ። ይሄ ሰው እንዲህ ብሎ ነበር ራእይ ተቀብሎ ነበር እ አቃተው አትባልም። እግዚአብሔር ከአንተ ጋር ይሆናል። ዘኬዎስ እንደዚህ አለ። ቁመቱ አጭር ነበር፣ ብዙ ሕዝብ በዙሪያው ነበር ይላል መጽሐፍ። ከሁለት ምክንያት የተነሳ አቃተው ይላል። አንድ ብዙ ሕዝብ ነበረ፣ ኢየሱስን ማየት ይፈልጋል፣ ቁመቱ አጭር ነበር። በሁለት ምክንያት አቃተው ይላል። ለአቃታችሁ ሰዎች እግዚአብሔር መውጫ አለው። ይሄ ጉዳይ አቃተ ይላላችሁት ጉዳይ እግዚአብሔር መውጫን ያዘጋጃል። አሜን። እግዚአብሔር ምን አለው? መንገድ አለው። ኢየሱስ ጌታ ነው። ለዘኬዎስ የተዘጋጀው ምን ነበረ? ሾላ ዛፍ። ከኢየሱስ ጋር ተገናኙ ይላል። ሃሌሉያ። ከምታስቡት ከህልማችሁ ጋር የምትገናኙበትን መሰላል እግዚአብሔር ይዘረጋዋል። አቅቷችሁ አትወድቁም። አቅቷችሁ የሰው መዘባበቻ አትሆኑ። ቻካቱባ ሬቤጄንያ ማክሩባ ሃይጄንያሳ እግዚአብሔር ያስጨርሳችኋል። እጨርሳለሁ በሉ እጨርሳለሁ። ጌታ ሆይ ጠላት እያየ መዘባበቻ አልሆንም። የሚጠሉኝ እያዩ ለቅሶዬን፣ ውርደቴን፣ ማፈሬን የሚፈልጉ እያዩ እግዚአብሔር ያስቀጥለኛል። ማሮዳ ሲክላሃጄንያ ካባ ልክ ኢየሱስ የሰጠኸኝን ሥራ ፈጽሜ አከበርኩህ፣ አለ። በእንዲህ አይነት ክብር እግዚአብሔር ይባርካችሁ። የሰጣችሁን ፈጽማችሁ እሱን ማክበር ይሁንላችሁ። ማላኪፋ ጀንታሎሲ ፓራዲቫኒ አማንቶላ ባጋስ ይታመናል እግዚአብሔር። ጉዞ ከብዷችኋል፣ ያስጀመራችሁ እግዚአብሔር ነው። በቃል ጀምራችኋል፣ ጉዞ ትጨርሳላችሁ። ሪካሶቲያ ኃይልን በሚሰጠኝ በክርስቶስ ስንቱን እችላለሁ። ሁሉን ጸጋው የማን ነው? የእግዚአብሔር። ኃይሉ የማን ነው? የእግዚአብሔር። ብቃቱ የማን ነው? የእግዚአብሔር። ሃሌሉያ! አንዋረድም። ኢየሱስ ጌታ ነው። ሃሌሉያ! እናመሰግነሃለን። ለእግዚአብሔር ክብር እንስጥ። ሃሌሉያ! ራባ ጋዱና ማቼሌቬን ማሳቲ ካቡራ ሃሌሉያ! ጌታ እግዚአብሔር አምላካችን ሆይ እና ቃልህ እንደሚናገር አታፍሪምና አትፍሪ፣ አትዋረጅምና አትደንግጭ ተብሎ እንደተጻፈ፣ አባት ሆይ አንተ የምታዋርድ አምላክ አይደለህም የምታሳፍርም አይደለህም። ይልቁንም ውርደትን በክብር ትቀይራለህ። በኢየሱስ ስም እናመሰግናሃለን። ስለዚህ ጊዜ ስምህ ይባረክ። ደግሞ እግዚአብሔር ሆይ በዚህ ያሉ ወንድሞቼ እህቶቼ፣ እግዚአብሔር የዘላለም አምላክ የጀመሩትን አገልግሎት የጀመሩትን ሩጫ በክብር እንዲጨርሱ እግዚአብሔር ሆይ የትኛውንም ነቀፌታ ከመንገዳቸው ላይ ኤልሳቤት ያስወግድልኝ ዘንድ ጌታ በተመለከተበት ወራት ብላ እንደመሰከረች መወገድ ያለበት ነገር ሁሉ ከድንኳናቸው ከጤንነታቸው ከቤተሰባቸው ላይ ከነገ ህልማቸው ላይ በጌታ በኢየሱስም እንዲወገድ እንጸልያለን። እግዚአብሔር ሆይ የጠራህ የታመነ ነው ተብሎ እንደተጻፈ አደራ ለማትበላው ለጸጋህ ላንተ እግዚአብሔር ሆይ ራሳችንን አገልግሎታችንን በኢየሱስ ስም አሳልፈን ሰጠነ። ወንድማችን አገልጋይ ቃል አብን ስለረዳኸው ስምህ ይባረክ። የመከናወን አምላክ አንተነ። ድል ከእግዚአብሔር ዘንድ ነው ተብሎ እንደተጻፈ እግዚአብሔርም ከዳዊት ጋር ነበረ፣ የሚሰራ ሁሉ ይከናወንለት ነበር ተብሎ እንደተጻፈ መከናወንን የምትሰጥ አንተ ነህ። በኢየሱስ ስም እናመሰግናሃለን። አሁንም አሁን መንገዱ በኢየሱስም የቀና ይሁን። ፍሬያማ የሚያደርግ መለኮታዊ ባርኮት በእሱ ላይ ይሁን። ለትውልድ በረከት አድርገው። የሚበላ ነገር ከሱ አይጥፋ። እግዚአብሔር ሆይ ስለ ሁሉ እናመሰግናሃለን። ቀሪ ጊዜያችንን ለአንተ አሳልፈን ሰጠንህ። ክብር በሰማይ በምድር ላንተ ብቻ ይሁን። በጌታ በኢየሱስ ስም ጸልየን ለጌታ ክብር ታመጣላችሁ። እግዚአብሔር ይባርካችሁ። ሃሌሉያ! እስቲ ታንኪዩ ብላችሁ አጨብጭቡ። ላት ለእህታችን እናመሰግናለን። ሃሌሉያ! ሁላችሁንም እንኳን ደና መጣችሁ። እስቲ ለእናንተ አጨብጭቡ። ቅድሚያ ክብር ለኢየሱስ ሲሆን። እንግዲህ ክቡራትና ክቡራን ታዳሚዎቻችን፣ ጥሪ የተደረገላችሁ የቤተ ክርስቲያን መሪዎች፣ አገልጋዮች እንዲሁም ደግሞ ወዳጆችና ቤተሰቦች እንኳን ደህና መጣችሁ ማለት ፈልጋለሁ። በወንድማችን ቃላብ ካሳ የተጻፈው የቆላስይስ እና የፊልሞና መጽሐፍ ማብራሪያ መጽሐፍ ምረቃ በይፋ ተጀምሯል። ክብር ለኢየሱስ ይሁን። ሃሌሉያ! ክብር ለኢየሱስ ይሁን። በጣም ሰፊና በጣም የተባረከ ጊዜ ይኖረናል። ወደ አምልኮ ከመሄዳችን በፊት ቃልዬን እንኳን ደስ ያለ ማለት ፈልጋለሁ። ሁላችሁም አንዴ በጨብጨባ መጽሐፍ ነገ እንደሚጽፍ ሰው በመጽሐፍ እንደሚጠቅም ሰው እስቲ እንኳን ደስ ያለ ብላችሁ አጨብጭቡለት። ሃሌሉያ። ይቺ ሁለተኛ መጽሐፉ ናት። ከዚህ በፊት የኤፌሶን ማብራሪያ ሁላችንም አንብበን ተጠቅመናል። አሁን ደግሞ የቆላስይስ እና የፊልሞና መጽሐፍ ነው። በመሃል በመሃል ስወጣ እያብራራው ቀጥላለሁ ማለት ነው። ክብር ለኢየሱስ ይሁን።